አሰላም አለይኩም ወረህማቱላ በረካቱ ዲስክ ቲዩብ ተከታታይ እንዴት ናችሁ? ሰላም ናችሁ? ይ ከእኔ ጋ አልሐምዱሊላሂ ረቢል ዓለሚን ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። ምንድነው እሱ? ሰሞኑን ማለት ነው እንግዲህ ለክረምቱ አልቆ በጋ መጧልና ወደ ገጠር ወጣ ብዬ ነበርና፣ ስብሃናላህ የአላህን ታምርም ትመለከታላችሁ። አንዳንዴ ማለት ነው አላህ ማለት የራሱ የሆነ ሃይማኖት እንዳለው እና ሃይማኖት እስልምና እንደሆነ ያስረዳል። በዚህ ጋር እንደምታዩት ማለት ነው። እና ትናንትና ይች ቦታ ወይም ይች ስፍራ በጣም እንትን ነበረች። የሆነ እንዴት ብዬ ልንገራችሁ? ብቻ የሆነ እንሻአላህ። እና በጣም የሚገርመው ማለት ነው ይሄ ታስታውሱ ነበር አይደል? በቆሎ እንዲሁም ደግሞ ጥሬ ባቄ ላይ ማለት ነው እንዲሁም ደግሞ ብቻ የሆነ የአገዳ ነገሮች ነበሩና፣ ዛሬ ያሁላ አልቆ ጠፍቶ እንግዲህ በጋ መጧል ማለት ነው። በነገራችን ላይ አንድ አዝመራ ሲአልቅ ደግሞ አንዲ ተካል ብቻ ሁሉም ጊዜ ጊዜውን እያየና እንደምታዩት እንግዲህ ይሄ ቦታ በጣም ለማየት ያስፈራ ነበር። አረንጓዴው ደስ የሚል ቦታ ነበር እና አሁንም በነገራችን ላይ ደስ ይላል በቃ ሰላም ይመግባል። በነገራችን ላይ ማለት ነው፣ ገጠር ሰላም አለው። ስብሓን ላ ስትሄዱ የሆነ ደስታ አለው። ስብሓን ላ እና እኔ ራሱ ይገርመኛልና አላህ ምን ይላል ዩክርጅ ልሀይ ምንልመይት ወይክርጅ ልመይት ምንል ሀይ ከሙታን ላይ ጥሩ ነገር ይወጣል፣ ወይም ደግሞ ሀይ የሆነ ነገር ከሀይ ደግሞ ሙታን በቃ ማለት የሰው ልጅ እንደሚሞት እንደሚተካ ሁሉ አትክልቶች፣ መስመሮች፣ ሁሉ ነገሮች ይተካካሉ ማለት ነው። እንግዲህ ይሄ አላህ Subhanahu Ta'ala ቃል ነውና ያው ሙስሊም ሳትሆኑ አትሞቱ እያልኳችሁ ነው። እንግዲህ ይሄን ቪዲዮ የምታዩ ሁሉ ቪዲዮ ላይክ፣ ሼር አድርጉልኝ እና እንግዲህ ያው በሰዓቱ ነው የተለው በቆሎ አብያ ገዳ ምናምን እየተባልኩ እየተደወለ ነበርና፣ እሺ ዛሬ ነገ ስል ግን እንደዚህ ያልቃል ብዬ አላሰብኩም ነበር የምር እና ገረመኝና ነው ማለት ነው። እና እንግዲህ ዛሬ ጓሮ እያስቃኝኋችሁ ነው ገጠር። በዚህ አጋጣሚ ገጠር ደስ ይላል። አንዳንድ ጥሪዎች ገና ናቸው። ያው በነገራችን ላይ እሸት ሲያልቅ ነው የሚያምረው። ሲያልቅ የሆነ እንደ አዲስ ያው ሆድ በላው ኃይል ይላል ያገሪ ሰው አ ስፋና የሰው ልጅ ባገኘ ቁጥር አነሰኝ ነው እንጂ ይበቃኛል አይልም። ደሞ ዱንያ ደግሞ በቃ እንደዚህ ናት። በህይወት እስካላችሁ ድረስ የሆነ ነገር ያስፈልጋችኋል ዱኒያ ላይ የሆነ ገንዘብ አንዳንድ ነገሮች፣ ለአሄራ ደግሞ ቀሪ ገንዘብ ያስፈልገናል። ማለት አላህን ወደ መፍራት የሚባል ነገር አለና እንደዛ አይነቶች ነገር ማለት ነው። እና እንግዲህ እንደምታዩት በዚህ አጋጣሚ የሚያማምር ደስ የሚል ጥንቅሽ ነበር እና በእርግጥ ያ ነገር መጦልናል። ግን ያው መጥቼ ጓሮው ላይ ሳልዘነጣጥለው መቅረቴ በቃ በጣም ቆርቁሮኛል ማለት ነው እና ገጠር ቤተሰብ ያላችሁ ሰዎች በሰዓት ሂዱ ነው የምላችኋ። በሰዓት እሸቱ ምሽን ብረው ምሽት የሚያገዳው ምንም እሸት ሳያልቅባችሁ ቶሎ ሂዱ፣ ቶሎ ሂዱ ማለት ነው። እንደምታዩት ይሄ ይቺ በቆሎ አንድ እንግዲህ ቀርታለች ማለት ነው። ለኔ ተብላ ይሆን ወይ እንግዲህ ለኔ ብሏት ይሆን አላውቅም። እንግዲህ እንደምታዩት ዞር ዞር እያልኩ ነው እንሻአላ ማለት ነው። እና እንግዲህ ገጠር ሁሉ ነገር ደስ ይላል ማለት ነው። በጋውም ክረምቱ ማለት ነው። በነገራችን ላይ ክረምት ጭቃ በጣም ከባድ ነው። ግን የሚገርመው ከበጋ ክረምት ይሻላል። ለምን በጋ ላይ ብስሚላ ጓራው በቃ መኪና ሲያልፍማ እንዴት እንደሚያደርጋችኋ ልብሳችሁ እንዳለ የሆነ ካልስ ልብሳችሁ በቃ ልብሳችሁ ላይ ነው የሚቦለው። እና ክረምት ላይ ደግሞ ጭቃው ብስሚላ ብቻ ያው ከባድ ነው። ኒያማ ስለሆነ የሀገራችን ሰው ለምዶታ ለምደ አልሐምድላ የዋላ አንድ ነገር አይመጣም በዛው ልክ ሰብር ያለው ቢሆን እንጂ ማለት ነው እና ይህን ይመስላል የገጠሩ አለም ማለት ነው የገጠሩ ህይወት እና እንግዲህ በቆሎ ታይዶ ታይዶ ማለት ነው ቦታ ይዘዋል እንግዲህ እዚህ ጋር ወደፊታችን የምትመለከቱት በቆሎ ከነ በቆሎ ማለት ነው ተቆርጦ ተቆርጦ አንድ ቦታ ይከመራል እና ያው ጊዜና ሰዓት ሲገኝ ደግሞ ይፎለቀቃል ማለት ነው አይታችሁታለ ይሄ እዚህ ዛማዶ ዛማዶ ሁሉ በቆሎ አለው እና እንግዲህ ይህን ይመስላል የገጠሩ ዓለም ስላችሁ ነው። እሺ ገጠር ያላችሁ ሰዎች እድነኛ ናችሁ። እንደምታዩአቸው እዛ ከብቶች ደግሞ ታስረዋል፣ እንግዲህ የሚያስፈልጋቸውን ነገር ተሰጥተው ማለት ነው። እዚህ ደግሞ እንግዲህ ያው ይህ ከተፋው ልቆ አብቅቶ ነው መሰለኝ። ይሄኛው ግን አለው በደንብ በደንብ አለው ማለት ነው። እና ይህን ይመስላል ውድ ቤተሰብ፣ ቪዲዮ ላይክ ሼር አድርጉልኝ። እንግዲህ የገጠሩ ዓለም እንደዚህ ነው። ገጠር የምንኖር ሰዎች ብዙ ነገር አሉ። በነገራችን ላይ ይሄ ዱባ ነው፣ ይሄ ዱባ ነው ማለት ነው። ዱባ የምትፈልጉ ሰዎች ካላችሁ እንግዲህ ደውሉልና እንልክላችኋለን፣ በምትፈልጉት በፖስጣም ቢሆን እንሰልክላችኋለን። አብሽሩ ማለት ነው። እና ውዴስኪ ቲዩብ ተከታታይ ገጠርን በደንብ አስቃኛችኋለሁ፣ በደንብ እያዋት የገጠርን ሰው የሚሳደብ ሰው በጣም ደፋር ብዬ ነው የሚይዘው። ድፍረቱ ቢስሚላ ማለት ብልግ ነው ልክ የለውም። የገጠርን ሰው ማለት ነው። በዚህ አጋጣሚ አንድ ቦታ ልንገራችሁና አንድ ገጠመኝ ገጠመኝና ወደ አዲስ አበባ እየሄድኩ ነበርና በጣም ብዙ ናቸው እና ሻሂ ደብረ ጉራጅ ደረስንና ሻሂ ምናምን ዳቦ ፈለጉና እንዳንድ ዳቦ ያዙና ሻሂ ድጋሜ ያስፈለጋቸው እነሱ የፈለጉ ምንድን ነው? በዛ በሻሂው በላይ ትንሽዬ ውሃ እንዲሞላበት ነው። እና አላወቁምና፣ የዋህነታቸውን ነው የምነግራችሁ። ከዛ ምን አደረገ መሰላችሁ? ለሁሉም አስቀዳና፣ ውሃ ይጨመርልህ እማዬ ምናምን አላት። ማዘሩንና ሲላት እሺ ምናምን አለች። ከዛ ወይ ልክ እዛ ላይ ሲጣራ ማለት ነው አባት አልኩት፣ አቤት አለ። ሻይ ድጋሚ የፈለጋችሁ ከሆነ እሱን ጨርሱና ሌላ አዲስ አስቀዱ። አለበለዚያ የሁለት ስለምትቀበላችሁ ወይ እሱን ጠጡና ጨርሱ፣ ወይ ደግሞ እንደዚህ አታድርጉ። የሆነ ሌላ ነገር ታመጣላችሁ። ና ምስላቸው በጣም ነው ደስ ያለው። የምር ስብሓናላ ጉድ! እና እንደዚህ ነው እህቴ፣ ምናምን አለ። አዎ ያው እኛ እኮ የገበሬ ልጆች፣ ገበሬዎች የዋሃዎች ስለሆነ ነው። ለምሳሌ ሻይ አፍልተን ቡና አፍልተን አንድ ፊንጃል እንኳ ከጠጣ አንድ ሰው ድገም አረበት ሞቴ በፈጠረህ ምናምን በአላህ እንደዚ እየተባለ በቃ ማለት ሆዱ ከልክ በላይ በልቶ ይሄዳል። እና በነገራችን ላይ የገጠር ምግብ ደስ ይላል። እና እንደዚህ አይነት ገጠመኝ ሰውየ በቃ በጣም ነው ያመሰገንና እኔ እንኳን ሁለተኛ ልከብል የአንዱ አንገብ ግቦኛል። እንዴት ለዚህ ለማይረባሻ የሀያ ብር ከፍላለሁ አለ ወደ ኮኔ የገባህ ምናምን ብቻ በዛ አንዳንድ ነገር እና አንተ ገበሬ በቃ እንዴት እንዴት እንደዚህ ታደርጋለህ ስለው በጣም ደነገጠ። ነሳቀ እንዴት ሳቅ ስለው፣ ገበሬ ብለው ይሰደብሽኝ ምናምን አለ። ወላሂ እውነት ነው፣ ግን እንዳልሰደብኩ ስለምታውቅ ነው እኔ እንደዛ ያልኩ ምናምን ስለው፣ በጣም በቃ ገረመው። በነገራችን ላይ እኛ ተግባብተናል። አለባበሴ ትንሽ ለየት ቢልበትም፣ ግን ሁለታችንም ንግግራችን ደስ የሚል ነበር። ሰጣ ገባው ማለት ነው እና የሰው ልጅ የምታናግሩበት የሆነ ጥበብ አላችሁ፣ ደስ የሚል ነገር። ለምሳሌ አሁን ሌላ ሰው መጦ የከተማ ሰው ወይም ማያውቀው ሰው ቢሰድበው ወይም ደግሞ ለምን አብረን ተሳፍር ነው እየተጫወት ነው የመጣ ነው ቢሰድበው፣ ጉሮሮውን ነበር የሚይዘውና አንዳንዴ ከሰው ጋር ስትነጋገረው እንትንትላላችሁና ደስ አለኛለ እንደዛ ስትኝ በቃ በጣም ነው አለ ደስ ያለኝ እና ምንላችሁ ፈልጌ ነው ከሰው ጋር ስትነጋገሩ ስነልቦ ነው ከተረዳችሁት ምንም አይላችሁም፣ የፈለገ ብትናገሩት ማለት ነው። እና ወይ እኔ አየሽው ይሄን ዳቦ እንግዲህ እኔ ማኛ እየሰጠው እኔ ይሄን ማይረባ ዳቦ ብላለሁ ምናምን ምን አለ። እና ምንላችሁ ፈልጌ ነው የገጠር ሰው ደስ ይላል ማለት ሀታ አንዳንዴ ያኔ ማለት ካለመረዳዳታችን የተነሳ ጥሩ ንግግራችን ራሱ መጥፎ የሚሆንበት አጋጣሚ አለ። አለቦታው ሲሆን ሌላ ግጭት ይፈጠራል እና እንደዛ ነገር እንዳይሆን ጥንቃቄ ስና ብናደርግ፣ እንደገና ደግሞ ማናውቀውን ነገር ደግሞ ዝም ብንል የተሻለ ነው። ገብቷችኋል። እንሻላ ና የገጠሩ አለም በጣም ደስ ይላል በቦታው ከተማው አለም በጣም ደስ ይላል በቦታው። ያለ ቦታው ሁሉ ነገር በጣም ከባድ ነው። እርካሽም ይሆናል አንዳንዴ እና ወደ ቤት እንግዲህ እየሄድኩ ነው። ጨርሰናል። እንግዲህ እዚህ የመጣችሁ ምንም አታጡም። ውሃ ራሱ ጉርጓዳ አለ እዚው እቤታችን ጥጋችን ነው። ይሄው ለከብቶች እንትን የተባለ ሳር ነው እንግዲህ። ይህንን ለነሱ እየሰጠን እኛ እዚህ በገጠሩ ተፈጥሮንም እያየ እንዝናናለን ማለት ነው። እንግዲህ እናንተ ደግሞ ቪዲዮ እያያችሁ ተዝናኑ። እዚህ ውስጥ የውሃ ጉርጓዳ አለ። እንግዲህ ወደዚህ ደግሞ ከብቶች አሉ። የው እየበሉ ነው ድርሻቸውን ተሰጥተው እኛንም እየተመለከቱ ነው። አሁን ውሃ ጠጥተው ጨርሰዋል። እነሱ የሚፈልጉት ምንድን ነው? ምግብ ነው። እንግዲህ ያው ተሰጥተዋል። ለማንኛውም ይህን ይመስላል በገጠሩ ዓለም። ባረክላው ፊኩም ቪዲዮን ላይክ፣ ሸር አድርጉልኝ። ወዶች ዬ እንሻላህ የስኬቲዮ ብላችሁ ቪዲዮና ሸር አድርጉልኝ። በጣም ጠፍቻለሁ፣ ቪዲዮ ከመስራት አቆሚያለሁ። እንሻላህ ወደፊት ጥሩ ቪዲዮ እንሰራለን ብዬ አስባለሁ። ባረክላው ፊኩም እንሻላህ ጥሩ ሂደት እንዳለን እስኪ ማዘዝ ከፈለጋችሁ ማር፣ እንዲሁም ደግሞ አንዳንድ ወደ አዲስ አበባ